ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል። ከዜናዎቹ ጋር ጀማሊማም አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። የባህር በር አለመኖር በአርሶ አደሩ ሕይወት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የደሴ ዙሪያ ወረዳ አርሶ አደሮች ተናገሩ። ኢትዮጵያ የባህር በር ለማግኘት የጀመረችው እንቅስቃሴ ለአርሶ አደሩ እፎይታን ያመጣል ያሉት አርሶ አደሮቹ የተጀመረውን መልካም ተግባር እንደሚደግፉም ነው የተናገሩት። የነዋሪዎቹን አስተያየት መስዑድ ጀማል አሰባስቧል፤ እንደሚከተለው ይቀርባል። በፊት በቀድሞ ጊዜ በጣም ህዝቡ ፈታ ያለ ኑሮ ነበር የሚኖረው። አሁን በጣም በከባድ ሁኔታ፣ ወደብ ከሌለ በጣም ኑሮ ዝቅ ያደርጋል። በኑሮ ዝቅ ብሏል፣ ወላ ባስተሳሰብ ዝቅ ብሏል። ምክንያቱም ሰው የሚያስበው ስለ ኑሮ ብቻ ስለሆነ ባስተሳሰብ ወርቋል። ይሄ የባህር በር መከፈት ማለት ነገ ለእኛ ለህልውናችን፣ ለህይወታችን በጣም ይታደገናል። እንዲው በእኛ ህይወት ይደርሳል እንኳን አይደለም። በልጅ በልጃችን በልጅ ልጃችን ልጆቻችን አሁን ማስተማሪያ በጣም ውድ ነው፣ ትራንስፖርት ውድ ነው። ሁሉ ነገር ሁሉን ነገር ይቀርፍልናል ብዬ ነው ማሰብ። አሰብ መገንጠሉ ያው በመቅረቱ ብዙዎቹን ነገር አስቀርቷል። የሚመጣ ነገር አቃ አስቀርቷል፣ የኑሮ ውድ አምጥቷል። ራሱ ልብስ ውድ ነው፣ ጫማ ውድ ነው። በ20 በ30 የምንገዛውን ዛሬ ሶስት መቶ ሶስት ሺህ አራት ሺህ ብር ነው እንገዛው ጫማ። አሰብ ብር ቢከፈት ለህብረተሰቡ ይጠቅማል ብዬ አስባለሁ። የወዴብ አለመኖሩ ህብረተሰቡ በጣም ተሰቃይቷል። በጣም በዲህነት እየኖረ ነው ያለው ህብረተሰቡ ማለት ነው። ወዴብ ታገኘ ግን ሁሉም ሀብታም ነው። ለወዴብ ለጅቡቲ የሚከፈለው ብር ወደ ኢትዮጵያ ትይዞር በጣም ከባድ ብር ነው የሚሆነው። ስለዚህ ወዴቡ መጠናከሩን በጣም እንወደዋለን። ኢትዮጵያ እስረኛ እንዲሆነ ነው የሚታየው ማለት ነው ወዴብ እስከሌላት ድረስ። ወዴብ ታገኘ ግን እንደሌላው ሀገር ሀብታም ትሆናለች ታደርጋለች። ወዴብ ለማገኘት በገንዘባችን ሆነ በጉልበታችን ሆነ ያለውን በአማችን እንረዳለን። የአርሶ አደሩ ስቃይ ይሄ ማዳበሪያ ወቅቱን ጠብቆ አይመጣ፣ ለምን ተገዝቶ ተጓጉዞ በየቦታው አርፎ ምን ብሎ ሲመጣ ይሄ ሲመጣ ራሱ የምንከፍለው ብር በጣም እኛንም አይመጥም ብሎ በቃ አቅርቦት በሙሉ ከውጭ ከሌላ ቦታ የሚመጡ አቅርቦቶች እኛ ዘንድ እየደረሱ አይደለም። በመዘግየታቸውም እኛ ለምሳሌ ግንቦት ወይም ሚያዚያ ተፈለግ ነው። እሱ ሐምሌ ነሐሴ ይመጣል። ያ ሐምሌ ነሐሴ መጥቶ ደሞ ተዘርቶ አለቀ። ምን አደርገዋለሁ? አስፈጭዋለሁ፣ አስፈጫው ይላል ገበሬው። አየሁ አስፈጭዋለሁ። አሁን እንዴ ምን ይሰላልኛል? ከዚህ በኋላ እኔ ምግብ አይሆነኝ አልፎኛል፣ ይቅርብኝ ይላል። እዛ ላይ መንግስትም ይከስራል። ገበሬውማ ቶ ያው ኪሳራ ላይ ነው ያለው። ይሄ ሁሉ በምን መጣ? የባህር በር በመዘጋቱ ወዴ፣ ባለመኖሩ ይሄ የባህር በር በመዘጋቱ ጥቅማ ጥቅም በመጣቱ ህብረተሰቡ ተጎድቷል ማለት ነው። ማዳበሪያ እኛ ነመርትም ያው ማዳበሪያው ያው ሲቆራረጥ ሲቆራረጥ እዛ ሲወጣ ሲወርድ ሲወረድ እዚህ በውድ በውድ እዚህ ይገዛል። አሁን ማዳበሪያው መጥቀሙን እያወቀ ገበሬው ግን ድህነቱ ዋጋ በማጣቱ ማዳበሪያውን አይፈልገውም። ለምን መሰለኝ? በምን ይግዘው? ተወደደበት። ባህር በር ቢከፈት እንደ ልቡ ቢመጣ ህብረተሰቡ ተጠቃሚ ይሆናል። አሁንም ወዲህ ማግኘታችን በጣም አሪፍ አንገብጋቢ ነገር ነው ማለት ነው። በደቡብ ወሎ ዞን ቃሉ ወረዳ ከአራት መቶ በላይ አርሶ አደሮችን ተጠቃሚ የሚያደርግ የመስኖ ፕሮጀክት እየተገነባ ነው። ፕሮጀክቱ ከ325 ሚሊዮን ብር በላይ ወጪ የተደረገበት ሲሆን የአርሶ አደሮችን የዘመናት ጥያቄ ምላሽ የሰጠ መሆኑንም ተገልጿል። አበሻንለይ በደቡብ ወሎ ዞን ቃሉ ወረዳ ዲርማ ወንዝ ላይ ነው የምንገኘው። አሁን ያለንበት ቦታ ዲርማ ወንዝ የተቀየሰችበት ቦታ ነው። ይህ ቅየሳ ደግሞ እየተደረገ ያለው ለመስኖ ፕሮጀክት ነው። የአካባቢው ማህበረሰብ ይህ መስኖ በመጀመሩ እጅግ መደሰቱን ይገልጻል። ይሄ መሬት ቢያንስ ወደ ስንት ኢታር መሬት ነበረ? አመት በመጣ እየገፋ በመውሰድ በማስፋፋት መልካውን አጠቃላይ ጥረቻ በማድረጉ ብዙ ህብረተሰብ ጉዳት አድርሷል። ሐምሌና ነሐሴ በመጣ ቁጥር ደግሞ ሰዎችና ከብቶችን በጣም ጉዳት ያደርስባቸው ነበር። አሁን ላይ ግን ይህ አይነት በመፈጠሩ በጣም ደስታው ልገልጠው እችላለሁ። ባስፈለገበት ሰዓት አርሶ አደር ገበሬው ውሃ አዋጦት ካይል በመጠቀሙ እኔ በጣም ተደስቻለሁ። በፊት በነበረው መልካ በጣም መልካ ይወስድብናል፣ መስኖችን ይወስድብናል። በባህላዊ ዘዴ ደግሞ በውን ትናዋጣ መልሶ ያፈርስብናል። ጥራት ያለው ስራ ነው የተሰራው። የኛ ቀበሌ ካይሆን የሌላውም ቀበሌ በመሰራቱ ደስተኛ በመሆኑ በጣም እኛም ደስ ብሎናል። ይህ የምንገኝበት ቦታ የመስኖ የአናት ስራ የሚሰራበት ቦታ ላይ ነው። የመስኖ ፕሮጀክት ሲጠናቀቅ ከ290 ሄክታር መሬት በላይ እንደሚያለማ ኢንጂነር ካሳሁን አለባቸው ይገልጻል። በክልል ኤፍኤስአርፒ ፕሮጀክት በጀት ድጋፍ የሚሰራ ነው። አምስት አመትና በላይ እንዲያገለግል ተደርጎ ነው እየተሰራ ያለው የሚገኘው ና ይህን የምታዩት ይሄ ፕሮጀክት ተጠናቆ ሲያልቅ 290 ሄክታር የማልማት አቅምና በዚህ ደግሞ 425 አርሶአደሮች በላይ ተጠቃሚ የሚያደርግ ነው። በተለይ እንደ አማራ ክልል የእኛ ክላስተር የማንጎ ክላስተር ና የፍራፍሬ ክላስተር ተይዞ ስለተያዘ ለዛ ምቹ ሁኔታ እንደሚፈጠር ታሳቢ ተደርጎ እየተሰራ ያለ ፕሮጀክት ነው። ቃሉ ወረዳ አስተዳዳሪ አቶ ሙዲን አህመድ መሰል የመስኖ ፕሮጀክቶች መጀመራቸው መንግስት ለዘርፎ የሰጠውን ትኩረት የሚያሳይና በመስኖ የማምረት አቅምን የሚያሳድግ ነው ብለዋል። ወደ 325 ሚሊዮን ብር ወጪ የተደረገበት ፕሮጀክት ነው ለአንድ ወረዳ ለቃሉ ለሚባል አሁን ወረዳ እዚህ አካባቢ ላለ አንድ ቀበሌ ላይ ላለው አርሶ አደር 325 ሚሊዮን ብር ፈሰስ አድርጎ ይህን ያክል ትልቅ ፕሮጀክት መገንባት መንግስት ለዘርፉ የሰጠውን ትኩረት ግልጽ ማሳያ ነው። አሁን ላይ እነዚህ ፕሮጀክቶች በመገንባታቸው ከተለመደው የባህላዊ መስኖ አርሶ አደሩ እየወጣ ከፍተኛ የውሃ አቅም ለማሳው ለእርሻው እያገኘ ሰፋፊ መሬት ወደ መስኖ እንዲገባ ትልቅ እድል እየፈጠሩ ነው። ያሉት እነዚህ የመስኖ ፕሮጀክቶች የመስኖ ፕሮጀክቱ 32 በመቶ የደረሰ ሲሆን ከታቀደለት ጊዜ በፊት ለማጠናቀቅ እየተሰራ መሆኑም ተገልጿል። በመጨረሻም በመጨረሻም በክፍለ ከተማ ደረጃ አንድ ፕሮጀክት በህብረተሰቡ ተሳትፎ ተግባራዊ እየተደረገ መሆኑን የኮምቦልቻ ከተማ አስተዳደር አስታወቀም የአጸደ ህጻናት ትምህርት ቤትና የአቅመ ደካሞች ቤት ግንባታ እንዲሁም የመሰረተ ልማት ዝርጋታዎች ህብረተሰቡ በስፋት እየተሳተፈባቸው ያሉ ፕሮጀክቶች መሆናቸው ተገልጿል። ባላለምዬ ተጨማሪውን ይነግረናል። ወረዳዎችና ከተማ አስተዳደሮች የመንግስትና የማህበረሰቡን የልማትና የመልካም አስተዳደር ስራዎችን ለማከናወን በየበጀት ዓመቱ እቅድ ያዘጋጃሉ። እቅዶቹ በመንግስት በረጅ ድርጅቶችና በማህበረሰብ ተሳትፎ ሊፈጸሙ እንደሚችሉ ታሳቢ ይደረጋል። የኮምቦልቻ ከተማ ነዋሪዎች ከከተማ አስተዳደሩ እቅድ ጋር የተገናዘበ የአካባቢያቸውን ችግር በመለየት በራሳቸው አቅም በተለይም ለትውልድ ግንባታ ትኩረት ሰጥተው የልማት ስራዎችን እያከናወኑ ነው። ምንም ነገር በዚህ ትምህርት ቤት ባለመኖሩ ልጆቻችን ለብዙ ጊዜ በመንገድ በምናምን ስቃይ ነበር እና ያንን ለመፍታት ህብረተሰባችን በራሱ ተነሳሽነት ገንዘቡን አዋጥቶ ነው። ከፍተኛ መካከለኛ ዝቅተኛና ና የሌለው የሌለውን በጉልበቱን ድረዳና ያደረግ ነው። ያለውን ደግሞ በዚህ ደረጃ ከፋፍለን እኛው ራሳችን በራሳችን ይህን ውሃ ለመጽናናት ለመገንባት ችለናል። እዚህ የደረስ ነው በራሳችን መዋጮ ነው ማለት ነው። ምሳይዘን ልጃዝለን እዛው ትምህርት ቤት እያደረስ በጣም ሰባራ ችግረኛ መንገድ ያለ። እዛ ላይ አዝለን ምን ሴትነን ስንወርቅም ስንነሳም ያው ልጆቻችንን ከትምህርት ላለማቋረጥ ግዴታ እዛ እናደርሳለን። እዚህ በመተሻሻለ ደግሞ ሀገራችን ላይ እዚህ ቀበሌያችን ላይ ግንባታ በራሳችን ፍላጎትነት ወዳጅነት ሆነ፣ ይሄን ግንባታ በመገንባት ለልጆቻችን በጣም እኛ ይሄ ትምህርት ቤት እስከሚጨረስ ነው የቸኮለ በርካታ ችግር ነበረበት። ከዚህ አካባቢ ተነስቶ እዚህ ከማስጀመራችን በፊት እዚህ አባኮልባ የሚባለው ትምህርት ቤት ከዚህ ሁሉ እናቶች ይሸኙ ነበር። እነዛን ህጻን ልጆች ማለት ነው። አሁን ላይ ግን ህዝብ ቅርብ ላይ በመገንባቱ ደግሞ ከፍተኛ የሆነ እርካታ ነው ያለው። ሰው ማለት ከራስ አልፎ ለሌሎች ጭምር ማሰብ ነው የሚሉት የከተማው ነዋሪዎች ለአቅመ ደካሞች መጠለያ ቤት በመገንባት ላይ ስለመሆናቸው ከህብረተሰብ ተሳትፎ አስተባባሪዎች መካከል አንዱ የሆኑት አቶ አወልኖሩ ያስረዳሉ መንግስት ቦታውን ሰጥቶን እኛ ወደ ፕሮጀክቱ ግንባታ የገባንበት ሁኔታ ነው ያለው። ጂፕላስ ስሪ ነው፣ 32 አባወራዎችን ይይዛል። እንግዲህ በዚህ ፕሮጀክት ላይ ሁሉም ማህበረሰብ ሁሉም ማህበረሰብ ከትንሽ ይዞ እስከ ትልቅ ድረስ እየተሳተፈ ያለበት ሁኔታ ነው ያለው። በርካታ ችግር ውስጥ ያሉ እናቶች፣ አባቶች አሉ። በዚህ ላይ እነዚህን ሰዎች አሁን ለጊዜው ኪራይ አክራይተን ነው ከኛው በኮሚቴው ተነጋግረን እዚህ ኪራይ ቤት አስቀምጠናቸው፣ አሁን እነሱን ቶሎ ለማስገባት ቅድ ይዘን እየሰራን ያለንበት ሁኔታ ማለት ነው። ችግሮችን በራስ አቅም የመፍታት ልምድ የሞራል ስንቅ ነው ያሉት ለአሚኮ አስተያየታቸውን የሰጡት የከተማው ነዋሪዎች መሰል ተግባራትን አጠናክረው እንደሚቀጥሉም ተናግረዋል። ከመንግስት ከመጠበቅ ይልቁንስ እንደው በራሳችን ብዙ ነገር ማድረግ እንደምንችል በርካታ ነገር መገንባት እንደምንችል በርካታ መሰረተ ልማቶችንም ከመንግስት ከምንጠብቅ ይልቅ እኛ እየሰራን መንግስትን ብንጠይቅ ይሻላል የሚል ነገር ነው። በእያንዳንዱ ወኔና አለ ውስጥ ያለው ማለት ነው። ድሃን መርዳት ሊያቆም አይችልም። ያበረታታህ የትን ያለው የህብረተሰቡም ተነሳሽነት አሁን አሪፍ ስለሆነ በሌሎችም ክፍለ ከተማዎች ላይ እንደ ከተማችን ያለው ሀብታም ማህበረሰብና እስከታች ያለው ህብረሰብ እያሳተፍ እንቀጥላለን የሚል ነው። ምክንያቱም አሁን በዚህ አንቆምም። የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት ስራ አስኪያጅ አቶ ሲሳይ አየለ በበጀት አመቱ በማህበረሰቡ ተሳትፎ ይከናወናሉ ተብለው የተለዩ እቅዶችና ፕሮጀክቶች በተገቢው መንገድ እየተከናወኑ መሆናቸውን አስረድተዋል። የመንግስትና ህዝብ ፍላጎት የሆኑትን አጣምሮ እንዴት እንስራ የሚለው በቅድ ደረጃ ቀደን ወደ ተግባር ገብተናል። በተለይ አንድ ክፍለ ከተማ አንድ ፕሮጀክት ላይ አራት ክፍለ ከተማ ላይ ራሱን ችሎ ማህበረሰቡ ኮሚቴ አዋቅሮ በማህበረሰቡ ፖቴንሻል የሚሰሩ ፕሮጀክቶች ዘርፎቹ የቶቹ ቢሆኑ ደግሞ ጥሩ ነው የሚለውን ከእኛም ሀሳብ በመቀያየር ወደ ተግባር ተገብቷል። ሶስት ክፍለ ከተማ ትምህርት ቤት አጸደ ህጻናት ላይ ጭምር ይሰራሉ። አንድ ክፍለ ከተማ የዝቅተኛ ነዋሪ ቤት ይሰራል። ያም ብቻ አይደለም፣ ካናል መንገድ ከፈታ ጋር ከካሳ ነጻ ጭምር አንዳንዴ አጥሮንም ጭምር እየለቀቀልን በርካታ አበርክቶ ማህበረሰቡ እያደረገ ያለበት ሂደት ነው ያለው። የማህበረሰቡ ተሳትፎና ተነሳሽነት የከተማዋን እድገት ያፋጠንና ከተማ አስተዳደሩን የመፈጸም አቅም ያሳደገ ስለመሆኑ አቶ ሲሳይ ገልጸዋል። እስካሁን ባየናቸው ሂደቶች ማህበረሰቡ በልማቱ ባያግዘን፣ የእውነት ለመናገር በመንግስት በጀት ብቻ የምናሳካው ልማት አልነበረም ማለት ይቻላል። ከዚህ ልማት ወጣ ብንል ኮሊደር ላይ ኮሊደር እንድንሰራ ያደረገን ማህበረሰቡ በነፃ፣ ስድስት ሜትር ድረስ አጥሩን አፍርሶ ቤቱን አፍርሶ በነፃ ሁኔታዎችን ባያመቻች ኖሮ ካሳ ከፍለን ቢሆን እኮ በአጠቃላይ ኮሊደር መስራት የማንችልበት ደረጃ እንደርስ ነበር። ውስን በጀት ይዘን ማህበረሰቡን አበርክቶ ተጠቅመን ነው እነዚህ የሚታዩ ልማቶች እያመጣ ነው ያለ ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የእስካሁኖቹ ነበሩ። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።